የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የጋራ መኖሪያ ቤቶች እየተገነቡ መሆናቸው ተገለጸ። የጀነራል ታደሰ ወረደ ካቢኔ ተቃውሞ ገጠመው። 16 ሰዎች በአሳዛኝ ሁኔታ መሞታቸው ተሰማ። ኢትዮጵያ በምስራቅ አፍሪካ የነበራትን መሪነት ለኬንያ ያስረከበች። በኢትዮጵያ የአሜሪካ ኤምባሲ ማስጠንቀቂያ ሰጠም። የዋጋ ግሽበቱ 173.30 በመቶ መድረሱ ተገለጸም።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 በፕሪቶሪያ ስምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን ፓርቲው አስታውቋል። አሁን ያለው የጊዜ አስተዳደር ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው ለአብነትም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮ እና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድቷል። በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያነ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስቧል። በመሆኑም ጊዜ አስተዳደሩ ካቢኔውን ሁሉም ባካተተ መልኩ እንዲቀይር ጥሪ አቅርበዋል። ከጋዜጠኞች እንዲህ አይነት ቅሬታ ከመቅረባቸው በፊት ከጀነራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። 16 ሰዎች በአሳዛኝ ሁኔታ መሞታቸው ተገለጸ። በምዕራብ አርሲ ዞን ነገሌ አርሲ ወረዳ ራፋ ሀርጊሳ ቀበሌ በደረሰ የትራፊክ አደጋም የ16 ሰዎች ሕይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል አካል ጉዳት ደርሷል። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ መመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረ ባለተሳቢ የደረቅ ጭነት ተሽከርካሪ ጋር በመጋጨቱ መሆኑ ተገልጿል። አደጋውን ተከትሎም ከሟቾች በተጨማሪ በ16 ሰዎች ላይ ከባድ እንዲሁም በስድስት ሰዎች ላይ ቀላል የአካል ጉዳት መድረሱን የነገሌ አርሲ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት መረጃ አመላክቷል። ኢትዮጵያ በምስራቅ አፍሪካ የነበራትን መሪነት ለኬንያ አስረከበች። ኬንያ በምስራቅ አፍሪካ የነበራትን ግዙፍ ኢኮኖሚ ከኢትዮጵያ መልሳ ትረክባለች። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ትናንት ማምሻውን ባወጣው የጸደይ ወቅት የኢኮኖሚ ምልከታም የኢትዮጵያ ገንዘብ ከትልልቅ የውጭ ምንዛሪዎች አንጻር የነበረውን ቦታ በኢኮኖሚ ለውጡ አማካኝነት በመዳከሙ አመታዊ ጥቅል ምርቱ በዶላር ሲታይ በከፍተኛ ሁኔታ እንዲቀንስ አድርጎታል። ይህም የአገሪቱ አመታዊ ጥቅል ምርት እንደ ኢሮፓውያን አቆጣጠር በ2025 ወደ 117 ቢሊዮን ዶላር እንደሚወርድ ነው አይኤምኤፍ የተነበየውም። በአንጻሩ በ2024 ከሌሎች ጠንካራ ገንዘቦች አንጻር በ21 በመቶ የጠነከረው የኬንያ ሽልንግ የአገሪቱ ዓመታዊ ጥቅል ምርት ወደ 132 ቢሊዮን ዶላር እንዲያድግ ያደረገ በመሆኑ በተጠቀሰው ዓመት በቀጠናው ትልቅ ኢኮኖሚ መሆን የሚያስችለውን ቦታ መልሶ እንዲረከብ የሚያደርገው ነውም ተብሏል። ከ2022 አንስቶ ኢትዮጵያ የምስራቅ አፍሪካ ግዙፍ ኢኮኖሚ በመሆን ቦታውን ከኬንያ ተረክባ የነበረ መሆኑ ይታወሳል። ይህም አገሪቱ ከሰሃራ በታች ካሉ የአፍሪካ ሀገራት ሶስተኛ ትልቅ ኢኮኖሚ መሆን እንድትችል አድርጓትም ነበር። ሆኖም የብር አቅም ከዶላር አንጻር የ55 በመቶ አካባቢ መዳከም ቦታውን እንድትለቅ የሚያስገድዳት ሆኗል። የጋራ መኖሪያ ቤቶች እየተገነቡ መሆናቸው ተገለጸም። በአዲስ አበባ ከተማ የተለያዩ ቦታዎች የጋራ መኖሪያ ቤቶች እየተገነቡ መሆናቸውን ኃላፊዋ ገልጸዋል። የአዲስ አበባ ከተማ የቤቶች አስተዳደርና ልማት ቢሮ ኃላፊ ወይዘሮ ቅዱስ ወልደ ጊዮርጊስ ይህንን የተናገሩት በትንሳኤ በዓል ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ መሆኑም ተዘግቧል። የቢሮ ኃላፊዋ በርካታ ስራዎቻችን የሚሰሩት በኦንላይን ስለሆነ ቀልጣፋ የአገልግሎት አሰጣጥ እንዲኖረን አድርጎናል ብለዋል። ክብርት ወይዘሮ ቅዱስ ለጋዜጠኛዋ ሲያስረዱም አሁን ያየሹ የቤቶች ልማት ኮርፖሬሽን በስሩ አራት ቅርንጫፍ ተቋማቶች አሉት። እነዚህ አራት ተቋማት ደግሞ በከተማዋ የሚገነቡ ግዙፍ የቤት ግንባታዎችን ያከናውናሉ። ለምሳሌ የጋራ መኖሪያ ቤቶች አሉ፣ እንዲሁም በኮርፖሬሽኑ በርካታ ቤቶችም ይገነባሉ። እነዚህ ቤቶችም በነዚህ ቅርንጫፎች በኩል ነው የሚገነቡት ብለዋል። በርካታ ስራዎቻችን የሚሰሩት በኦንላይን ስለሆነ ቀልጣፋ የአገልግሎት አሰጣጥ እንዲኖረን አድርጎናል ያሉት ወይዘሮ ቅድስት አንድ ጉዳይ መች መጣ፣ መቼ ማመልከቻ አስገባም፣ ማን በወቅቱ ምላሽ ሰጠው፣ ማንስ አዘገየበት፣ በምን ምክንያት ዘገየበት፣ ኦንላይን ስለሆነ እኔ ምከታተላለው ነው ያሉት። በኢትዮጵያ አሜሪካ ኤምባሲ ማስጠንቀቂያ ሰጠም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ከተፈቀደላቸው የቆይታ ጊዜ በላይ በአሜሪካ የሚቆዩ ሰዎች ድጋሚ ወደ አሜሪካ እንዳይገቡ መደረግን ጨምሮ የሕግ ተጠያቂነት እንደሚያስከትል ይወቁ ብለዋል። የቆንስላ ኦፊሰሮች ያለፈውን የጉዞ ታሪክና ጥፋቶች ማየት ስለሚችሉ ማምለጥ የሚችሉበት መንገድ የለም ያለው ከዚህ ቀደም በአምባሳደሩ ኤርቪን ማሲንግ አማካኝነት በሕገ ወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ሲል ማስጠንቀቂያ ሰጥቶ እንደነበር ይታወሳል። ይህን መሰል ማስጠንቀቂያ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ብቻ ሳይሆን በሌሎች ሀገራት የሚገኙ ኤምባሲዎችን በተመሳሳይ ይህንን ማስጠንቀቂያ እየሰጡ ይገኛሉ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ከቀናት በፊት አሜሪካን መጎብኘት በነፃ የተሰጠ አይደለም፣ ይህ ህጎቻችንን እና እሴቶቻችንን ለሚያከብሩ ሰዎች የተሰጠ ልዩ መብት ነው ሲሉ ገልጸው ነበር። የዋጋ ግሽበቱ 173.30 በመቶ መድረሱ ተገለጸ። 30.4 ሚሊዮን የሚጠጉ ዜጎች ሰብአዊ እርዳታ ያስፈልጋቸዋል ተብሏል። የሱዳን ማዕከላዊ ስታቲስቲክስ ቢሮ ባወጣው መግለጫም የሀገሪቱ ወራዊ የዋጋ ግሽበት በመጋቢት ወር ወደ 173.30 በመቶ ያደገ ሲሆን፣ ይህ ጭማሪ ከወራት ቅናሽ በኋላ የታየ ከፍተኛ ለውጥ ነው። የመጋቢት ወር አሃዝ ከነሐሴ ወር ወዲህ ዘንድሮ ለመጀመሪያ ጊዜ ታየ ጭማሪ ሲሆን ይህ አዝማሚያ ከነሐሴ ወር 2023 218.18% አንስቶ እስከ የካቲት ወር 2025 142.34% ድረስ የነበረውን የዋጋ ግሽበት ሂደት ቀልብሷል ብሏል ቢሮው። ቢሮ አክሎም ባለፈው ወር በከተማም ሆነ በገጠሪው የዋጋ ግሽበት በከፍተኛ ሁኔታ መጨመሩን የገለጸ ሲሆን የከተማው የዋጋ ግሽበት ከየካቲት ወር 123.32 በመቶ ወደ 165.13 በመቶ ሲጨምር የገጠሩ የዋጋ ግሽበት ደግሞ ከ155.84 በመቶ ወደ 181.68 በመቶ ከፍ ብሏል። ምግብ እና መጠጦች ከአንድ የሱዳን ቤተሰብ ውጪ ከፍተኛውን ድርሻ 52.89 በመቶ እንደሚይዙ የተገለጸ ሲሆን ይህ የዋጋ ንረት በሀገሪቱ ቀጣይ ግጭት ሳቢያ ኑሯቸውን ያጡ ብዙ ሱዳናውያን የሚያጋጥሟቸውን ችግሮች አባብሳል ተብሏል። በሱዳን ወደ 30.4 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው ዓለም አቀፍ የሰብአዊ መብት እርዳታ ድርጅቶች ይገልጻሉም። ራሽያ የፈረንሳይን ተላላኪዎች ለማጥቃት የሚያስችል የጦር መሳሪያ ልትለግስ መሆኑ ተሰማ። የቭላዲሚር ፑቲን ሀገር ራሽያ ለቡርኪና ፋሶ የጦር መሳሪያ ድጋፍ ልታደርግ መሆኑ ተነግሯል። የጦር መሳሪያ ድጋፉ ከፈረንሳይ ተልዕኮ የሚቀበሉ የኢብራሂም ትራወሬ ተቀናቃኞችን ለመደምሰስ ይጠቅማል ተብሏል። የቡርኪና ፋሶ መሪ በሆነው ኢብራሂም ትራወሬ ላይ ተቀናት በፊት ለሀያኛ ጊዜ የተቀነባበረ የግድያ ሙከራ መደረጉን ተከትሎ ትራወሬ ለራሽያ ፕሬዚዳንት ቭላዲሚር ፑቲን አስቸኳይ የጦር መሳሪያ ድጋፍ እንዲደረግለት መጠየቁንና ራሽያም የጦር መሳሪያ በአስቸኳይ ወደ ቡርኪና ፋሶ ለመላክ ቁርጠኛ መሆኗን የሀገሪቱ የዜና ምንጮች ናቸው የዘገቡት። የግድያ ሙከራው በፈረንሳይ የሚደገፍ በመሆኑና በሀገሪቱ የታጠቁ ቡድኖች ከፍተኛ ስጋት መፍጠራቸውን ተከትሎ ራሽያ ለቡርኪናፋሶ የጦር መሳሪያ ድጋፍ እንደምታደርግ ይጠበቃል። ራሽያና ቡርኪናፋሶ ባለፈው ጥቅምት ወር በወታደራዊ ጉዳዮች በትብብር ለመስራት መስማማታቸው የሚታወስ ነው። ትራኦሬ ሀገሬና ሕዝቤ ነጻ እስከሚወጣ ድረስ ዋጋቸዋለሁ ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም፣ ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን